አሰላም አለይኩም ወረሐመቱላሂ ወበረካቱ፣ ውድ እና የተከበራችሁ የሉሉ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤት የአዲስ ይሁናችሁ። ላይክ ሰብስክራይብ በማድረግ ተቀላቀሉ። እንሻላህ ዛሬ ደግሞ በአዲስ ቪዲዮ መጥቼ ያለው ማለት ነው። እሱንም ደግሞ ብልስቴር ቪዲዮ ለማጫወት ስንፈልግ እንዴት አርግተን እንደምናስር ማለት ነው ነው ከበፊቱ አሁን ተቀይሯል ማለት ነው። እንሻአላ አሁን ወደ ዩቱብ እንሄዳለን ማለት ነው። ከዛ የዩቱብ ምልክት እንነካለው ማለት ነው። ከዛ ብሮፋይል እንነካለው። ከዛ አሁን ብሮፋይል ማለት ነው። ከዛ መጥቼ የላይቭ ቪዲዮ ቪዲዮ ከማሰር ከፈለግ ቪዲዮ ጋር እንደዚህ ያው ለማጫወት ደግሞ ረጅሙ ይሻለናል ማለት ነው። አስረን ምትትነው ሰውም ሲያጫውትልን ያው እሱ ነው ሰዓቱ ማለት ነው። አሪፍ ቪዲዮ ቶሎ ሲም ለሚያልቅ ደቂቃው ማለት ነው። አሁን ይሄን እነካዋለው ማለት ነው። እነዚህ ጋር የላይቭ ቪዲዮዎች አሉኝ ማለት ነው። ከዛ እዚህ ጋር ሶስት ነጠብጣበን እነካለሁ። ሶስት ነጠብጣብ ከነካ በኋላ እዚህ ጋ ብልስቴር የሚለው አለ ማለት ነው። ከዛ ይሄንን አንዴ ጫነዋለው ማለት ነው። ከዛ መጥቼ እዚህ ጋ ቺ ሲደመር ምልክትዋን ነካታለው ነካታለሁ ማለት ነው። ከዛ እንደዛ መጣልኝ። አሁን የፈለኩትን ስም ጽፋለው ማለት ነው። ከዛ መጥቼ ደግሞ እዚህ ጋ ማለት ነው፣ ፕራይቤት አይደለም የሚለው ፕራይቤት ያው ሰው አሁን ቤታችሁ ሲመጣ ያሰራችሁትን ቪዲዮ እንዳለ አይታይም ማለት ነው። ፕራይቬት ከሆነ ያው ደብቀ ነዋል ማለት ነው። ከዛ ይሄንን አንዴ ይጫነዋለው ማለት ነው። ስም ከጻፍኩ በኋላ ከዛ በብሊክ የሚለውን አንዴ ይጫነዋለው ማለት ነው። ከዛ እንደዚህ ይች ይበራችልኝ ማለት ስትበራ ደግሞ ይችኛው ሆነ የስላት አለው ማለት ነው የስት እላት አለው ከዛ መጀመሪያ የነካዋትን ቪዲዮ መልሽ እነካታለው አንዴ ማለት ነው። ቆይ አሁን እንዴት እንደሆነች ማለት ነው። ከዛ ብልስቴር የሚለውን እነካዋለው አሁንም ማለት ነው። አያችሁ እዚህ ጋር ነው። አሁን ምንድነው የቀረኝ? ራይት አርግቶልኛል እዚህ ጋር ደን የሚለውን እነካዋለው ማለት ነው። እሺ አሁን የመጀመሪያ ቪዲዮ አሰርኳት። አሁንም ሌላ ልንጨምር ደግሞ እጅኛዋን ሶስት ነጥብ ጣቧን እነካለን ማለት ነው። ከዛ አሁንም እዚህ ጋር ብልስተር የሚለውን እንነካለን። ከዛ አሁንም እዚህ ጋር ሲደመር ምልክት ላላ ብልስተር የሚለውን ከነካን በኋላ ከዛ እንደዚህ መጣ ደን። ከዛ እችኛው እናበራታለን። እዚህ ጋር የምነካው አዲስ ለማሰር ስንፈልግ ነው በሌላ ስም። ከዛ እችኛው ራይት አደርጋታለሁ ማለት ነው። ራይት ካለኳት በኋላ እችኛው መጥቼ ደን እላታለሁ። አሁን ሁለት ቪዲዮ አስር ያለው ሶስተኛ ደግሞ አሁን ይሄን ላሳያችሁ እንዲገባችሁ ነው። ከዛ አሁንም እዚህ ጋር ነከዋለው ማለት ነው። ከዛ በኋላ አሁንም መጥቼ እችኛዋ ራይት ላታለሁ። ከዛ ደን እለዋለሁ። ከዛ አሁንም እዚህ ጋር የፈለጋችሁትን አክል እናንተ ማሰር ትችላላችሁ ማለት ነው። ከዛ አሁንም እዚህ ጋ ማለት ነው። ከዛ ደን እንለዋለን እዚህ ጋ ማለት ነው። አሁንም እዚህ ጋ ብለስተር ምለውነከለው አሁንም እዚህ ጋ ራይት አረገዋለው ሳጥኑ ከዛ ደን እንለዋለው ማለት ነው። አሁንም እዚህ ጋ ከዛ አሁንም ከዛ ደህን እለዋለሁ እኔ በቀኛ ላሁን ለማሳየት ነው። ከዛ እንደሚወጣ ነገር እወጣለሁ ማለት ነው። ከታች ስልክ የነከቼ እዚህ ጋር እንደሚወጣ እወጣለሁ እንደዚህ ማለት ነው። እሺ አሁን ተመለስ። ሺ ብሮፋይል የነከቼ እንደ ቀደም እገባለሁ ማለት ነው። ከዛ አልመጣልኝም። የት ሄደ? ቢስሚላል ቆይቶ የተሞላች እሺ። አሁን እስቲ ምን አስቡ ነው፣ ይሄው መጣኝ ወጣ ብዬ እንደኔ ካረጋችሁ ወጣ በሉ ከስልካችሁ ከዩቲዩብ ወጣ ብላችሁ ተመልሳችሁ ግቡያችሁ መጣ ማለት ነው። እዚህ ጋር ብልስቴር ያሰርኩትን መጣ ማለት ነው። ከዛ ይኸው ያሰርኳችሁ ቪዲዮ ስድስት ቪዲዮ አስር ያለው ማለት ነው። ከዛ በኋላ ምንድነው የምታረጉ ማለት ነው። ይሄንን ቪዲዮ ልክፈትና ማስፈጠን። በኖርማን ከሆነ ያው ቶሎ ያልቅላችሁም ለማስፈጠን ስናጫውት፣ ያው አስፈጥነን ስለሆነ በፍጥነት ስለሆነ እዚህኛው ቪዲዮ ልክፈታት፣ አሁን ለምሳሌ ማለት ነው። እሺ ከከፈትኳት በኋላ እዚህ ጋ ሴቲንግ ምልክት አለች እዚህ ጋ እንደዚህ ነካት ስታደርጉ ሴቲንግ ምልክት ዋን አለች ማለት ነው ከዛ እሷን ሴቲንግ ምልክት ዋን እንደዚህ ነካት አለው ከዛ መጥቼ ይሄንን ማለት ነው በሌስቴር ሾፒንግ ሾፒንግ ምንድን ነው የሚለው እኔ አላውቅም እንግሊዝኛው ከዛ እዚህ ጋ ይኸው ቁጥር ያለበት ዋን ማለት እችኛዋን አንዴ እንጫናት አለን ከዛ እችኛዋ ማለት ነው ነጯ ግማሽ አይደለችም፣ ካሚል እናረጋታለን። አሁን አያችሁ እዚህ ጋር አንድ ቁጥር አለ፣ በኖርማል ነው የሚያጫውትላችሁ እዚህ ጋር ማለት ነው። ግን እዚህ ጋር ካሚል ካረጋችሁት ሁለት ደብል ማለት ነው። ስለዚህ እችኛዋ ነጯን ሳባርግተን እንሞላታለን፣ ከዛ እንወጣለን ከስልካችን ማለት ነው። በዚህ መልኩ ተጠቀሙ ማለት ነው። ይዘት ሙላው ፌር ብያለው። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ